ሀገራችን ኢትዮጵያ ጥራት ያለው የፍራፍሬ ምርት ማሸጊያ ቴክኖሎጂ ማምረት እጅግ በጣም ከዚህ በፊት አስቸጋሪ ሆነው አስቸጋሪ ነው እና ያንን ክፍተት በማየት በዋናነት ደግሞ የአበባ ማሸጊያ የሆርቲከልቸር ፕሮዲስስ የሚባሉት ማለት ነው፣ የማንጎ፣ የአቮካዶ፣ የፋርማሴቲካል እቃዎች እንዲሁም የኮንስትራክሽን ግብአቶችን ለማሸግ እና ለማጓጓዝ ወደ ውጭም ለመላክ ከፍተኛ ጥራት ያለው የማሸጊያ ቴክኖሎጂ ይፈለጋል። ያንን ለማድረግ ደግሞ ጥናት ያው ፕሮፖዛል ቀርጸን ጥናት ማካሄድ ጀመርን ማለት ነው። ይሄ የሚሰራበት ምክንያት ምንድን ነው? ከፍተኛ የሆነ የምርት ብክነት አለ። በተለይ ደግሞ የፍራፍሬ ምርቶች እነዚህ ሆርቲኮልቸር ፕሮዲስ የሚባሉት ማለት ነው። ስለዚህ እኛ የእኛ ፕሮጀክት አላማ ይዞ የተነሳው መጀመሪያ ላይ የነዚህን የፍራፍሬ ምርቶች ወደ ውጭ ለመላክ ምንድነው ከማሳ ጀምረን እስከ ስቶሬጅ ሲስተሙ ድረስ አሁን ለምሳሌ ካርጎ ውስጥ ገብቶ ወደ ውጭ እስኪላክ ድረስ ያለው ፕሮሰስ በአጠቃላይ ጠንካራ የሆነ የማሸጊያ ቴክኖሎጂ ያስፈልጋል። ካልሆነ ግን መሀል ላይ የሚባክነው ምርት እጅግ በጣም ከፍተኛ ነው ማለት ነው እና በዚህም የተነሳ ፖስት ሃርቨስት ሎስ ሀገራችን ላይ በጣም ከፍተኛ የሆነ እስከ 40 እስከ 50 ፐርሰንት የሚደርስ ብክነት መጠን ያለው እነዚህ ሆርቲከልቸር ፕሮዲስስ የሚባሉት ማለት ነው። ስለዚህ ይሄንን ቴክኖሎጂ ደግሞ ሊቀንስልን የሚችል ይህንን የምርት ብክነት ሊቀንስልን የሚችል ቴክኖሎጂ ያስፈልጋል። ያንን ለመስራት ደግሞ ከፍተኛ እውቀት ይጠይቃል ማለት ነው። እኛ ምንድነው የጨመርነው ነገር? አንደኛ፣ ከማሳ በምንሰበስበው የቃጫ ይዘት ያለው የግብርና ተረፈ ምርት ከዛ ተነስተን ወደ ፋብሪካ ወይም ኢንዱስትሪ ሂደት በማምጣት እና በመለወጥ ፐልፕ የሚባለው ምርት ወይም ፕሮዳክት ከውጭ ሀገር ከዚህ በፊት የምናስገባው ነገር ግን ጥሬ እቃው እዚህ ሀገር የሚገኝና ማምረት የምንችለው ነገር ሆኖ ከዚህም ባሻገር ጥራት መጨመር ላይም በጣም ከፍተኛ ስራ ይጠይቅ ስለነበረ ለዚህ ግብአት የሚሆን የፓኬጂንግ ቴክኖሎጂውን ሊያጠናክርልን የሚችል ግብዓትም ጭምር በመጨመር። እጅግ ከፍተኛ ጥራት ያለው የወረቀት የፍራፍሬ የማሸጊያ ቴክኖሎጂ ኤክስፖርት ስታንዳርድ የሆነውን ቴክኖሎጂ ነው እኛ የሰራ ነው ማለት ነው። ስለዚህ ይሄ ደግሞ በዋናነት ከግብአቱን ይህንን ምርት ቴክኖሎጂ ለመስራት የሚያስፈልገን ግብአት ከመሰብሰብ፣ ከማጓጓዝ በቤተ ሙከራ ደግሞ ከመስራት እንዲሁም ደግሞ ፋብሪካ ላይ ፕሮሰሱ ላይ የሚሰሩ ሰራተኞችን ጨምረን ስናይ ተመራማሪዎችም ጨምረን ስና ከፍተኛ የሆነ ቁጥር ያለው ዜጋ የስራ እድል ሊፈጥር የሚችል ያው ቴክኖሎጂ ነው ማለት ነው እና በዋናነት ከዚህም ባሻገር ወደ ምርምሩ አሁን ጠለቅ ብለን ስንገባ፣ ማለት ነው ይሄ የተጠቀምነው ነው፣ ግብአት የውሃ ግብአቱን ተጠቅመን ያንን ፋይበር ወይም ደግሞ ፐልፑን ካዘጋጀን በኋላ ፋይበሩ ውሃ የመያዝ አቅሙ በጣም ከፍተኛ ስለሆነ ብዙ በብዛት ፕሮዳክቱን ወይም ደግሞ ምርቱን ለማምረት በጣም ያስችለናል ማለት ነው ከውሃ ጋር በመቀላቀል በሁለተኛ ደረጃ ይሄ ግብአት ማሳ ላይ እዛው የሚቀር ነገር ነው ተሰብ ግብአቱ የቲማቲም እንጨት ወይም ደግሞ ቃጫው ማለት ነው እሱን ነው የተጠቀምነው አሁን ላይ ስለዚህ እሱ ደግሞ ምንድን ነው እዛ ማሳው ላይ የሚቀር ስለሆነ እዛ መቅረቱ ደግሞ ወይም የሚቃጠል ነገር ነው፣ ወይም ደግሞ እዛ የሚቀር ነገር ነው። ያ ደግሞ ሌሎች ሰብሎችን በምንሰራበት ጊዜ አዝርቶችን ካልቲቬት ለማድረግ በምንፈልግበት ጊዜ ማለት ነው ምናለ ያንን ፕሮዳክቲቪቲ በጣም ነው የሚቀንሰው። ስለዚህ ያለው አማራጭ ዌስት ማቴሪያል ነው። ያንን ዌስት ማቴሪያል ቫሉ አድ አድርገን ወደ ቫልዩብል ወደሆነ ፓኬጂንግ ቴክኖሎጂ ነው የቀየረ ነው። ስለዚህ እዚህ ላይ መያዝ ያለበት ነገር ምንድነው? የዚህኛው ሮ ማቴሪያል የፋይበር ይዘቱ ከሃርድ ውድ ነው በዋናነት ብዙ ጊዜ ዛፎችን በመቁረጥ ነው ይህንን ፐልፕ የሚባለው ሲመረት የነበረው በተለምዶ ማለት ነው። አሁን ላይ ግን እኛ ከዚህኛው ፋይበር ሪች የሆነው ዌስት ማቴሪያል ወይም የቃጫ ይዘት ያለው የግብርና ተረፈ ምርት ወደ ከፍተኛ ጥራት ያለው የፓኬጅ ቴክኖሎጂ ስንቀይረው ኢንቫይሮንመንት አካባቢንም ከመጠበቅ አንጻር ከፍተኛ አስተዋጽኦ አለው ማለት ነው። ስለዚህ ጥራት ያለው ምርት በመመረቱ ኢኮኖሚውን በከፍተኛ ደረጃ ያሳድገዋል። በምርት ሂደት ላይ ደግሞ ብዙ የስራ እድልን መፍጠር የምንችልበት ሁኔታ አለ ማለት ነው። ስሜ ፕሮፌሰር ካሳሁን ተስፋዬ ነው የሚባለው የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተርም ተመራማሪም በመሆን እየሰራ ነው የሚገኘው። መንግስት ደረጃ ከተሰጠን ማንዴት አንጻር ዋናው ስራችን በተለያዩ ዘርፎች ያሉትን የምርት ማነቆች በተለይ በግብርና፣ በኢንዱስትሪ፣ በኢንቫይሮንመንት እና በጤና አካባቢ ያሉትን የምርት ማነቆ የሆኑትን ላይ ምርምር በማካሄድ ለማህበረሰቡ አገልግሎት የሚሰጡ ፕሮዳክቶችን ወይም ምርቶችን ወይም አገልግሎቶችን ማውጣት ነው ዋና ስራችን። እንግዲህ ባለፉት ሰባት ዓመታት የተለያዩ የምርምር ስራዎች ሰርተን በግብርናው ዘርፍ ውጤታማ እንዲሆኑ አድርገናል። ዛሬም እዚህ ስፍራ ላይ ባለንበት ሁኔታ ከዚህ ባርጉባ ከሚባል የካምፓኒ ጋራ ለውጤት የበቃ ቴክኖሎጂ ሙከራ ያደረግንበት ሁኔታ ነው ያለው። ይሄ በዋናነት እንግዲህ አገራችን ወረቀት ፍላጎቷ ከፍተኛ ነው። በተለይ ከትምህርት ጋራ በተገናኘ ከፍተኛ የወረቀት ፍላጎት አለ። በተጨማሪ ደግሞ ለተለያዩ የቢሮ ስራዎች የተለያዩ ወረቀቶች እንጠቀማለን። ማሸጊያዎች አሉን። ወደ ውጭ የምንልካቸው ምርቶች ከሲሚንቶ ጀምሮ፣ በሀገር ውስጥ የምንጠቀማቸው ለተለያየ ነገር ወረቀት ያስፈልገናል። ስለዚህ እንደ ሀገር በከፍተኛ ደረጃ ወጪ አውጥተን ነው ከውጭ ፐልፕ የምናመጣው። ፐልፕ ካመጣም በኋላ ወደ ተለያየ የወረቀት ሁኔታ ነው ወይም አይነት ነው እንዲቀየሩ የምናደርገው ማለት ነው። ስለዚህ ይሄንን ወደ ሀገር ውስጥ የሚገባውን ፐልፕ ምርት ለማስቀረት የሚያስችል ቴክኖሎጂ አመንጭተን ነው አሁን በፓይለት ደረጃ በዚህ ፋብሪካ እየሞከረን ያለ ነው ማለት ነው። ይሄ እንግዲህ በሚሊየን የሚቀጥ የሚቆጠር የውጭ ምንዛሪ ሊያስቀርልን የሚችል ውጤት ነው ማለት ነው። ስለዚህ በኢንዱስትሪው መስክ ያለውን የግብዓት ችግር አተኩረን በመስራታችን ከግብርና ምርት ውጋጅ ወይም ከግብርና ምርት ተረፈ ምርት የፐልፕ ውጤታማ የሆነ ፐልፕ በማምረት ይሄ ኢንዱስትሪዎች ግብዓታቸውን ከሀገር ውስጥ እንዲያገኙ በራሳችን ራሳችንን እንድንችል የሚያደርግ የምርምር ውጤት ነው። እንግዲህ ይሄንን ፐልፕ በምንመለከትበት ጊዜ እንግዲህ ፐልፕ ኳሊቲው ወይም ወረቀት ኳሊቲው በተለያየ ደረጃ ተገምግሞ በላቦራቶሪ ተገምግሞ ውጤታማ መሆኑ የተመሰከረለት ነው። በተለይ አሁንም ይሄንን ስራ በዋናነት አተኩረን እየሰራ ነው፣ ከቲማቲም ውጋጅ ወይም ከቲማቲም ተረፈ ምርት ነው። የቲማቲሙ ተረፈ ምርት ወደ ፐልፕነት ተቀይሮ ፐልፕ ከሆነ በኋላ ወደ ማሸጊያ ወረቀት፣ ወደ ተለያየ ወረቀት እንዲቀየር የሚያደርግ ነው። በላቦራቶሪ ምርመራ የወረቀት ኳሊቲው ወይም የፓኪንግ ማቴሪያል የመሆን ኳሊቲው ከፍተኛ ነው። ስለዚህ በተለይ ደግሞ ልክ እንደ ከእንጨት እንደሚገኘው ፐልፕ የጥራት ደረጃው ከፍ ያለ ነው ማለት ነው። ስለዚህ ይሄ ከጀመርነው የአረንጓዴ ልማት አንጻር የሚኖረው ፋይዳ ከፍ ያለ ነው። ስለዚህ ይሄንን ወደዚህ ምርት አስገባን ማለት የግብርና ተረፈ ምርት ወይም የግብርና ውጋጅ ለፐልፕ ኢንዱስትሪ ዋለ ማለት የሚቆረጡ ዛፎችን አስቀረን ማለት ነው። ይሄ ማለት ደግሞ የጀመርነውን የግሪን ኢኮኖሚ የግሪን ሌጋሲ የሚያሳልጥልን የሚያበረታታልን ሁኔታ ይፈጥራል ማለት ነው። እንግዲህ በቀጣይ ተቋሙ የተለያዩ እቅዶች አሉት። ይሄንን አጠናክረን እንሄዳለን፣ ከኢንዱስትሪ ጋር ያለን ግንኙነት አጠናክረን እንሄዳለን። ስለዚህ በኢንስቲትዩቱ የወጡትን የምርምር ውጤቶችና አገልግሎቶች፣ በተለይ ደግሞ ፓተንት ያገኘንባቸውን የምርምር ውጤቶችና አገልግሎቶች ኢንዱስትሪው ተረክቦ ውጤታማ ስራ እንዲሰራ ለማድረግ ነው ምንሰራው። በቀጣይ በተለይ ደግሞ አሁን አገራችን ዲጂታል ኢኮኖሚ ላይ በከፍተኛ ደረጃ እየሰራን ያለ ነው እንደ ሚኒስቴር መስሪያ ቤቱ። አሁን ደግሞ ከቅርብ ጊዜ ወደዚህ የሚኒስቴር መስሪያ ቤቱ የዲጂታል ኢኮኖሚ ላይ ተጨማሪ የባዮ ኢኮኖሚ ስትራቴጂ አውጥቷል። ስለዚህ ይሄን የባዮ ኢኮኖሚ ስትራቴጂ ወደ መሬት ለማውረድ ከሚመለከታቸው ተቋማት ጋራ በቅርበት ከዩኒቨርሲቲ ከምርምር ተቋምና ከኢንዱስትሪው ጋር በመስራት አገራችን የብዝሃ ህይወት ምንጭ ነች። የብዝሃ ህይወት ምንጭ ብቻ አይደለችም፣ በተለይ ደግሞ የባዮማስ ከፍተኛ ክምችት አለ። ምክንያቱም በከፍተኛ ደረጃ ትልቅ የሰው ኃይል ግብርና ላይ የተሰማራ ከመሆኑ አንጻር ትልቅ የባዮማስ ፕሮዳክሽን ወይም ተረፈ ምርትም ስላለን በኢኮኖሚ ላይ አተኩረን ብንሰራ ሰስቴነብል የሆነ ሀብት ሊሆን የሚችል እንደገናም ስራ ሊፈጥር የሚችል ሴክተር ማሳደግ እንችላለን ማለት ነው። ስለዚህ በቀጣይ በኢኮኖሚ ላይ ትኩረት አድርገን የምንሰራ ይሆናል ማለት ነው። በአፍሪካ ደረጃ ከፍተኛ የሆነ የድረ ምርት ዌስቴጅ ወይም ብክነት አለ። እንደዚሁም ደግሞ ብዙ አፍሪካ ሀገራት ደግሞ ከፍተኛ የግብርና አምራች ሀገራት ናቸው። ስለዚህ ከግብርና ተረፈ ምርትም ትልቅ ውጋጅ አለ። ስለዚህ ይሄንን ወደ ምርት ወደ ኢኮኖሚ ከማስገባት አንጻር ፋይዳው ትልቅ ነው። ለዚህም ነው የምስራቅ አፍሪካ ሀገራት የሚባሉ አሉ። የኢስት አፍሪካን ኢኮኖሚ ኮሚሽን የሚባሉ ሀገራት ኢትዮጵያን ሳይጨምር ሌሎቹ ሀገራት ኬንያ፣ ሩዋንዳ፣ ኡጋንዳን የመሳሰሉ ሀገራት የራሳቸው የሆነ ሪጂናል የባዮ ኢኮኖሚ ስትራቴጂ አውጥተው ወደ ትግበራ ከኛ ቀድሞ ነው የገቡት። ስለዚህ ይሄ ሰስቴናብል ኢኮኖሚም ተብሎ ስለሚታሰብ ባዮ ኢኮኖሚ ላይ አተኩረን እንሰራለን በኢኮኖሚ በዋናነት የባዮማስ ምርት እና እውቀት ነው የሚፈልገው። ስለዚህ እውቀት ተኮር ኢኮኖሚንም ከመገንባት አንጻር የሚኖረው ድርሻ ከፍ ያለ ነው። እዚህ ላይ ተሳታፊ እንሆናለን፣ በቀጣይ አትኩረንም እንሰራለን ብለን ወደ ስራ ገብተናል። እንግዲህ ከተኪ ምርቶች በተለይ ከውጭ ከሚገቡ ምርቶች አንጻር ከሆራይዘን ጎማ ጋራ የሞከርነው በፓይለት ደረጃ የሞከርነው አለ በላብራቶሪ ደረጃ አይተነው በጣም ውጤታማ መሆኑን አውቀን ለጎማ ማጠንከሪያ የሚውል የሲልከን ምርት ይሄም ከመልካሳ አሉሚኒየም ሰልፌት ፋብሪካ ውጋጅ የሚገኝ ነው። ይሄ ሙሉ ለሙሉ ከውጪ በተለይ ከህንድ የሚገባውን የሲሊኬት መተካት የሚችል መሆኑን ጎማ ሰርተን ሞክረን አይተናል። ስለዚህ በተለይ ተባባሪ የሆኑ የፕራይቬት ካምፓኒ ባለቤቶች ፈቃደኛ ከሆኑ በላቦራቶሪ ደረጃ ያለማናቸው ብዙ ምርቶች ስላሉ እነዚህ ምርቶች ወደ ውጭ አውጥተን መሞከር በፓይለት ደረጃ መሞከርና ወደ ስራ ማስገባት ይሄ ቀጣይ አትኩረን የምንሰራው እቅዳችን ነው። ስለዚህ ይሄንን ለምሳሌ ያክል አልኩ እንጂ ለምሳሌ ፋርማሲቲካል ግሬድ ያለው ስታርች ለምሳሌ ባዮፕላስቲክ እንደዚህና የመሳሰሉትን ስራዎች አውጥተን ለአካባቢው ለኢንዱስትሪው ጠቀሜታ እንዲውል ለማድረግ በምርምር ደረጃ እየሰራን ያለ ነው። አንዳንዶቹንም ደግሞ በኢንዱስትሪ ደረጃ ፓይለት እያደረግን ያለ ነው። እንደዚሁም ከባዮኢታኖል ፕሮዳክሽንም አንጻር እንደዚሁ ለምርት የቀረቡ የምርምር ውጤቶችም አሉ። አደጉት ሀገራትን ወይም ደግሞ ፈጣን ኢኮኖሚ ያስመዘገቡ ያሉ የምስራቅ አገራትን ወይም የኤዥያ ሀገራትን በምንመለከትበት ሰዓት ኢንዱስትሪዎች ወይም ወይ የራሳቸው ሪሰርች ዴቨሎፕመንት ዲፓርትመንት አላቸው፣ ምርምር ያከናውናሉ። ወይንም ደግሞ በዩኒቨርሲቲ ውስጥና በምርምር ውስጥ የሚካሄደውን የምርምር ስራ ይደግፋሉ። በተለይ ከሴክተራቸው ከሚመለከታቸው ነገር ጋር የተገናኙትን ገንዘብ በማውጣት ይሄን የምርምር ስራ ስሩልኝ ብለው ድጋፍ ያደርጋሉ። ስለዚህ አሁን ኢንዱስትሪዎቻችን መዘመን ካለባቸው፣ አሁን ማርኬታችን ገበያችንን ኦፕን አፕ እያረግን ነው። የወርልድ ትሬድ ኦርጋናይዜሽን አባል ደብሊዩቲኦ አባል ለመሆን እየሄድን ነው። ስለዚህ በዚህ ውስጥ ኮምፒተንት ሆነን ወይም ጠንካራ ሆነው ኢንዱስትሪያችን መውጣት ካለባቸው አሁን ነው ጊዜው ብዬ የማስበው። ምክንያቱም ኢንዱስትሪ ከዩኒቨርሲቲ ከምርምር ተቋማት ጋራ መተሳሰር አለበት። አስፈላጊ በሆኑ የምርምር ጉዳዮች ላይ በተለይ የእነሱን ፋብሪካ ውጤት ምርት ማኒፋክቸሪንግ በሚመለከት ጉዳይ ላይ ፋይናንስ ማድረግም አለባቸው። ኢንተርኖች ሲመጡ ወይም ደግሞ የዩኒቨርሲቲ ፕሮፌሰሮች ኤክስተርንሺፕ በሚወጡበት ሰዓት ሆስት ማድረግ አለባቸው። እንደዛ ካልሆነ አደለም በዓለም አቀፍ ደረጃ ልንወዳደር ይቅርና፣ በክልላችን በሪጅናችን ጎረቤቶቻችን ካሉ ሀገራት ጋር እንኳን ተወዳድረን አንወጣም። ስለዚህ ኢንዱስትሪው ይሄንን አውቆ አሁኑኑ ዝግጅት በማድረግ ከምርምር ተቋማት ከዩኒቨርሲቲዎች ጋር በቅርበት መስራት አለበት እላለሁ። እኛም ለዚህ ሬዲ ነን፣ ወደ ኢንዱስትሪው እየሄድን ያለ ነው። አሁንም ኢንዱስትሪው ደግሞ ኦፕን አፓርጎ ወይም በሩን ከፍቶ ሊቀበለን ይገባል ብዬ ነው የማምነው። ተመራማሪ የሰው ኃይል ወይም የተመራማሪ አቅም አንጻር ካየን እኛ ጋር ያሉት ተመራማሪዎች በትልልቅ ዩኒቨርሲቲዎች ተምረው በፐብሊኬሽን ሪከርዳቸው ደግሞ ትልልቅ ዓለም አቀፍ ጆርናል ላይ ያሳተሙ ተመራማሪዎች ነው ያሉት። ስለዚህ ወደ የትኛውም ሴክተር ቢገቡ ወይም ከየትኛውም ፕራይቬት ሴክተር ጋር ቢሰሩ ውጤታማ ነገሮችን ማድረግ የሚችሉ ናቸው። እኛ ጋር ብቻ ያሉት ብቻ አልልም። በዩኒቨርሲቲ ደረጃ ያሉትንም ካየን ከፍተኛ እውቀት ያካበቱ ናቸውና፣ እንግዲህ ኢንዱስትሪው ይህንን አውቆ እነዚህን ኤክስፐርቶች መጠቀም አለበት ባይ ነኝ። ከማስተማር መማር ባለፈ በፋብሪካ ደረጃ በኢንዱስትሪ ደረጃ የሚሰሩትም ላይ ድጋፍ ማድረግ የሚችሉ ስለሆነ ይሄንን ፕራይቬት ሴክተሩ ተጠቃሚ መሆን አለበት ብዬ ነው ማስበው። አድቫይዝ ሊያደረጉ ይችላሉ፣ ገብተው ሊሰሩ ይችላሉ። ስለዚህ ይሄንን ታሳቢ ማድረግ አለበት ብዬ ነው መልእክት ማስተላለፍ የምፈልገው።